ፋኖች የምነግራችሁ ለአዲስ አበባ ስልጣን መዘጋጀት ቤት ሄዳለሁ። ቤት ሌላ ጉዳይ እዚህ ጋ የምናናገረው ነገር የለም። ጦርነት ይክፈት የራሱ ጉዳይ። አማራ የጦርነት አይመለከተውም። ኦሮሞም እንደ እውነቱ ተዋግቶ ከመለሰ ደስ ይለናል፣ እናጨበጭበለታለን፣ እናጨበጭበለታለን። እስኪ በታሪኩ አንድ ነገር ከኢትዮጵያ ሰራዊት ጋር ሄደው ይመልሱ። እና ለዚህ ነው በእግረኛ ጦር አማራ ስለማይደግፈው ስላልተማመነ፣ ሲናገርም ሰምታችሁ ከሆነ በአየር ኃይል፣ በአየር ላይ ባለው ውጊያ የበላይነትን ይ እሄዳለሁ ብሎ አስቧል፣ ግን እሱ አይደለም። እነሱ ደግሞ ተገጣጣሚ ድሮኖች ሳይቀር በግብፅ በኩል ተበርክቶላቸዋል። ስለ ጦርነቱ ዝም ብሎ ቀላል እንዳይመስላቸው አሁን እቺ ኤርትራ ምንድናት? አንድ ቀበሌ የምናምን እሱ የሚናግ ውሸት ነው። የትግሬ ቀበሌ ነው። ትግሬ እኮ አይተነዋል፣ አራት ዓመት ሲዋጋ ታይቷል። ሁለት ዓመት ሲዋጋ እኮ አይተነዋል። በጭማጫ አማራ ናል እያልካል ብር ጠራ አብያመን ይህ ውሸት እኮ አማራ ሲመጣ ግን አንኮታኩቶ ነገር የልክትታቸው አማራ ፊት የሚቆም ኦሮሞ የለም። አማራ የሚባል ጀግና ህዝብ ፊት ለፊት የሚቆም ትግሬ የለም። ኤርትራ የለም። ይህ መተዋቅ አለበት። ደዎች ተዋጭ ምንም አይመለከታቸው። ሶስቱ ብሄር ነው የሚደራደረው፣ ትግሬ፣ አማራና ኦሮሞ። አማራ ብሄር ላይ ወይም ደግሞ የአማራ ታላቅ ኢትዮጵያዊ ላይ የሚቆም ኦሮሞ ሊኖረች የለም። በታሪክ ታይቶ አይታወቅም። አሁንም እየታየ ነው። በአማራ ጦር ፊት ለፊት ትግሬ ሊቆም አልቻለ። ተራሮችን ያንቀጠቀጠው ትውልድ ሲባል ስንት ሙቪ ሲዘገብለት የነበረ ህዋት ሀያ ስምንት ዓመት ሙሉ ሲታጠቅ ሰላሳ ስድስት ቢሊዮን ዶላር የዘረፈው ትግሬ ልዩ ስልጠና ያደረገው ትምህርት ያለው ትግሬ የአማራ ገበሬ ጉልበቱን እየቆረጠ እያንኳኳ ኦርኬስትራ ነው ያስመሰሉ። አሁን መቀሌ ውስጥ ኦርኬስትራ ነው ትግሬዎች፣ አንዳንድ እግሬ የለው ሴር ኳኳ ኳኳ ኳኳ ነው። ይሄንን የበላይ የሞራል የበላይነት አማራ አግኝቷል። ስለዚህ ጀግናው አማራ ካልመጣ ጦርነቱ በጊዜ አያልቅም። በእርግጠኝነት መቶ ፐርሰንት ማሸነፍ እንችላለን ብሎ ማረጋገጥ አይቻልም። ለዚህ ነው አማራ ስለማይዋጋ አስግቶናል። ጦርነቱን ጦርነቱ ላናሸንፍ ይችላል እኛ አይደለን። ላያሸንፉ ይችላሉ ኦሮሞዎች፣ ሊያሸንፉም ይችላሉ ኦሮሞዎች። ስለዚህ አማራ ከተዋጋስ በሰላሳ ደቂቃ ሰላሳ ሶስት መቶ ሺህ ጦርም ይፈታል። አንድ የአማራ ፋኖ ለአንድ መቶ ትግሮች ነው የሚመደቡ አንድ የአማራ ፋኖ ለአምስት መቶ ኦሮሞዎች እንደሚመደብ ማወቅ አለባቸው። ስለዚህ በአማራ ትልቅ ህዝብ ፊት ላይ እንኳን እነዚህ የጥቁር ጣሊያኖች ኦሮሞና ትግሬ የኤርትራ የምትለው ፋንድያ ይቅርና ጣሊያን በአየር ላይ ዲን እያዘነበ ፈንጅና ቦምብ እየጣለ የመርዝ ጋዝ እየጣለ እነዚያ ደግሞ ጸናይ፣ ሰናይ የሆኑ ጸላዮች፣ እነዚህ ደግሞ ሰይጣን የሆኑ ኤርትራኖች አስመራ ላይ የጣሉት ቦምብ እኳ አውቀው ነው። ሰላሳ ሺህ አዲስ አበባን አማራ አስጨፍጭፏል። ያኔ ኦሮሞ ትግሬ የሚባል አዲስ አበባ ውስጥ አይኖርም። ጉራጌና የለም አማራ ብቻ ሸዋ የአማራ ነው። አዲስ አበባ ውስጥ ያለው በሙሉ የሚኖረው አንድ ኦሮሞ የለም። በጣሊያን ጊዜ ያኔ ሰላሳ ሺህ አማራ ነው ያስገደሉ። እነማን ነበሩ ስማቸው ታውቋቸው? አላቸው ዛሬ እንደ ጀግና አማራ አልገባው። እነሱ ኮ ቦንቦሮ ህዝቡን ለማስመታት ነው። ኤርትራዊ ነበሩ፣ ሻቢያዎች ነበሩ፣ ጠላት ነበሩ። ሁለት ወንድማማቾች ምናምን የሚባሉ ሶስት ናቸው። ምናምን ረሷቸው ሲስማቸው ጻፉ። በጣሊያን ላይ ቦምብ ወረወሩ። ሆን ተብሎ ዲዛይን ታ እና አብርሃም ደቦች ኤርማ ቃለባ አማራ ብዙ በደልና ደባ ነው የተሰራነው። በዛ ባለፈው ሁለት ዓመት የትግራይ ጦርነት እኳ ደባ ሰርተውባት ፋኖ በተኛበት ድሮን መጥቶታል። የአማራ ልዩ ኃይል ስለፈሩት በድሮን ነው የጨረሱት። በኋላ ደግሞ በተኑት። አብይ አህመድ የተሳሳተው የአማራ ልዩ ኃይል መበተኑ። የአማራ ልዩ ኃይል መፍረስ የለበትም ነበር። ልዩ ኃይሉ እንደቀጠለ መቀጠል ነበረበት፣ ወይ ወደ መከላከያ መግባት ነበር። ተሸውዷል። አማራ ሲዋጋ ስላዩት ነፍጠኛን ሰብረናል ያሉት አማራ ሲዋጋ ደነገጡ ኦሮሞች። ስለዚህ አይ ሀዋት መጥፋት የለበትም ብለው ይኸው አሁን ሁለት ጠላት አፈሩ እና አብይ አህመድ አንዱ ፋኖ አንዱ ሀዋት ሻቢያ። ስለዚህ የኛ ምልከታ ይሄ ነው። በአማራ ታላቅ ሕዝብ ፊት ለፊት የሚጦ የሚቆም ጦር የለም የለም። አሁን የፋኖ መሪዎች ናቸው እያላገጡብን ያሉ፣ እንጂ በአማራ ፋኖ ፊትለፊት የሚቆም ኦሮሞ ካለ እኔ ፖለቲካ ቁም ሄዳል ትግሬ በአማራ ፊትለፊት ኤርትራ የሚባል ሕዝብ በታላቁ የአማራ ሕዝብ በታላቁ የአማራ ፋኖ የሚባል ጣሊያንና እንግሊዝን ቂጡን ወቅቶ የመለሰ ጀግና ሕዝብ ፊት የሚቆም አንድም አለም ላይ የለም። እኔ ትቢት አይደለም ትቢት አይደለም፣ እውነት ነው የምነግርህ። እኔ ውሸታም ሁኜም አላውቅም፣ ህዝቤ ላሞግስ ፈልጌ አላውቅም። ታውቁ እንድንነጋገር በአማራ ጦር ፊት ለፊት ማን ነው የሚቆም? ኦሮሞ ትግሬ ነው። ጦርነት ያስተማራቸውስ ጠመንጃ መፍታት መቅጠም ማለም ያሰለጥናቸውስ አማራ አይደለም ወይ? ኦሮሞችን ትግሬዎችን ምን ያውቃሉ እነዚህ እነዚህ እኮ ጠዋት የበሉትን ማታ የማያውቁ ብሄሮች ናቸው። ስለዚህ አማራ ጉራ እንዳይሆንብን እንጂ ፊደሉ የኛ ምን የሚለው ተውትና ኢትዮጵያኛ ነው መጥበስ ሀቁ ነው። ኢትዮጵያ የአማራ ኮ ዛሬ አማራ ባለመሆኑ ማሸነፍ ያልቻል ክርስቲያን ታደረ እንዳለው የእኛ ችግራችን አማራን አማራ ማድረግ ነው እንጂ እኮ አማራ አማራ ነው ቢል እኮ አለቀ። ኮ ያለ ውጊያ ነው የምናሸንፈው። ያለ ውጊያ ነው ቦርደር የሚከፍቱልን አማራውን ኢትዮጵያ ንስቱ አማራ ቢል በጠቅላላ ሰባ ሚሊዮን እኮ ሰማንያ የሆነ ነው እኮ እየተባለ ነው ገለውትም በጣም ብዙ የሌለበት ቦታ የለ ኢትዮጵያዊነቱን ነው የሚኮራበት። እዚህ አሜሪካን ሀገር እኮ ኖሞር ብሎ የወጣው እኮ አማራው ያ ተደብቋል። አፍሮ እኮ አብይ ሲመጣ የተቀበለ ያ ሁሉ ሚሊዮን አማራ ነው፣ ግን አፍሮ ተደብቋል። ለእኛ ሚዲያ መክፈት አቅቶት እንዳይመስላቸው በጣም አቅም አለው ዲያስፖራ። ለእነሹ ልቃው ሰጥቷል፣ ለእነዚያ ሰጥቷል። እኛን አማራን አይወድማ፣ አማራ አማራን አይወድም። ይሄንም አቆም አለባቸው ሁሉ ነገር እኛ ያላችሁ ነው የሆኑ ዛሬ የምንላችሁ አማራ ያገባው ምንም አገባውም ስለ ወደብ፣ የኛ ወደባችን። የብልክ ቤተ መንግስት ካቴ ብርጅስቶን ይቅርታ፣ እንኳን ደህና መጣሽ። ችግር የለውም ሞታችን፣ እንኳን ደህና ቆየ። አማራ ጀግና ስለሆነ መሞገስ አለበታል። እኔ አማራ እኮ ጀግና፣ እኛ ኮ ቁጭት እየገባን ነው ምንሰድበው እንጂ። እኮ አማራ እኮ የራሳችን ህዝብ ስለሆነ ደግሞ ምንሰድብ፣ ምንም ጣጣ የለም። እንዲነሳ በብሽቀት እንዲነሳ እንቀሳቀሰው እንጂ የአማራን ህዝብ የሚያክል ህዝብ የለም በአፍሪካ ውስጥ። ቂጡን የጣለ ባሪያ ነው አማራ እኮ ግሬስፉል የአማራና ኦሮሞ ትግሬ አንድ ታረጋለን። አማራና ወላይት አንድ ታረጋለን። ራስ ሁሉንም አምጥ ታስቀምጣቸው ይሸማቅቃል። እኔ ነው እስካሁን ኦሮሞና ትግሬ መካከል ስብሰባ ላይ ታስቀምጠኝ እኔ እኮ ዝቅ ብዬ ነው ሁሌ የማስበው። ግን ትግሬ ይቁነጠነጣል። ኦሮሞ መቀመጥ አይችልም። ለምን በሉ ግሬስ አለው አማራ ማንኛውም አማራን ይደነግጣሉ። ኦሮሞ ብሔር ብሔረሰቦች አማራ ባለበት ላይ ወግ ማውራት አይችሉም። ለአማራ ነው ቀደሞ የሚሰጡ። የተከበረ ህዝብ ነው። የነገስታት ዘር ነው። ኢትዮጵያን ጠፍጥፎ እግዚአብሔር የሰው ልጆች እንደሰራ ኢትዮጵያን በእጁ ጠፍጥፎ የሰራው አማራ ነው። ቋንቋው ሊዩት፣ አመጋገብ አመጋገቡት፣ ልብሱን ሊዩት፣ ሁሉም ነገር እኮ ኢትዮጵያ እኮ አማራ ነች። አሁን አማራ ምን የተነካ ነው ተገደልኩ ነው ቦታውን መሬቱን ወሰዱት። በአንድ ክልል ሰበሰቡን እንሄዳለን እያለ ነው እንጂ እኮ ኢትዮጵያ እኮ ኛለች። ኦሮሞውን እንጠጥጠጥ ቢለው የት ይደርሳል? ዝም ብሎ ኦሮ ኦሮሞ እኮ በጅራፍ የምንደው ህዝብ እኮ ምንም አመጣ አማራ ፋኖ አንድ ስላልሆነ እኮ አንድ መሪ ስላልመረጠ እኮ በአማራ ፋኖ ፊት የሚቆም ኃይል አለ ወይም አማራ እኮ ትጥቁን ታቆ ገና ሲመጣ ጎርጫም እንዳይመስል ሽማግሌው ራሱ ነጭ ጸጉር ያለው ታጥቆ ሲመጣ አይተዋል። እንደዚህ አርጉ፣ ገና ማራዝ ብሎ ሲባል እንደ ፋኖ ሲባል መቅዘን ነው። አሁን ኦሮሞ በሙሉ ጠመንጃውን ያወርዳል። ፋኖ ወደ አዲስ አበባ መጣ ቢባል በሰላም ነው፣ እንኳን ደህና መጣች ነው የሚል ኦሮሞ ራሱ ትልቅ ዝብ ያውቅበታል። ይ መጋፈጥ አይችልም። ብርጅሶ በሉ ቤተ መንግስታችሁ የሆና እንዲሁም እንዲሁም በአስራ አምስት ቢሊዮን ዶላር ሰብተንላቸዋል። ያኛው የድሮ ስለሆነ በቃ ያንን መዝናኛ አርገ አርጉ አርጉ ይኸኛውን ተቀመጡበት የሚል ህዝብ ፋክት ነው። እየቀረው ቄሮ ምናምን የስላም ጽንፈኛው የሚለውን ተው የንቂጡን እየወጋን አስተካክለ አሁን የኢትዮጵያ ስላም አለ ለፍልስጤም ቆማን ነው። የወሎ ስላም ሲሞት ደግሞ አንገቱን ይቆረጥ የሚል የጦርነት አባዜ ሲነሳ ግን ማሄድ ነጋዴ። አማራ ግን የሚጠላ ፋኖ ገዳይ ነው ይላል። ፋኖን እኮ አይቶታ አሁን የኢትዮጵያ ስላም ፋኖ ገዳይ ነው። ወሎዬ ፋኖ ረኛ ምንድን ነህ? ወሎዬ ነህ? አማራ ምንድን አንተ ወሎዬ ነህ? አማራ አይደለንም እኛ እኛ ወሎዬ ነን ብትል ማን ይለቅሃል? ነው አማራ እኮ ታጠቀ እየመጣ ነው። ሱሪ ላይ ብትጸዳዳም ብሔር ብሔረሰብ እየመጣ ነው። አንተ ስላልክ እኮ አይደለም። ኦሮሞ ኦሮሞ ፋኖ አይመጣም ምናምን ይላል አክራሪ። አንተ እኮ አፍህን ስለከፈትክ አይደለም። አማራ ይመጣ የማይመጣው ያደረጃጀቱ ጉዳይ ነው። ከዚህ ከትግሬ ጋር ምናምን ስለሚላፈጥ ነው። ያን ደግሞ እያስለቀቀ ነው ብቻው እንዲነሳ ምንፈልግ እንጂ እኮ አማራ ሲመጣ ንጉሱ መጣ ብለህ ማስገባት ነው። ተብስ ከፍ ካልክ ኦሮሞ ታልቃለህ፣ ታልቃለህ፣ ታልቃለህ። ይሄ ውሃ ብዮች በቃ ፋኖ ይገድላል። ማን የአንተን እምነት የሰጠህ እኮ የፋኖ አባት ንጉሱ ነው። ማን ነ በጥገኝነት የመጣ ነው ከኢትዮጵያ ስለ ህዝቡ እዚሁን የተወለድከው ሃይማኖት በጥገኝነት የመጣው አሁን አሁን ስልጦች አሉ። አክራሪ ክርስቲያን ያቃጥላሉ ምናምን ኦርቶዶክስ ይጠላሉ የኦሮሞ ጴንት ሁኑ ስለ ጠላው አይደለም። አማራ ትልቅ ህዝብ ነው። አንድ የሆነ ቀን እናንተ በሱሪያችሁ ላይ የሚሸኑ ተቀምታችሁ ትቀዝናላችሁ ብዬ አስባለሁ። ፈት እሺ፣ አመሰግናለሁ ሞጣ። ያው ዛሬ አጀንዳችን ስለዚሁ ስለ ሴራው ጦርነት ነው። እሱ ላይ ነው የሄድክበትም አሁን እኔ የሚታየኝ እኔ ካየውም ካነበብኩትም ይሄ የሴራ ጦርነት ነው። ለምን ብትል አንድ ምሳሌ ልንገረ ሚስት ከሌላ ወንድ ጋር ተኝታ ልጅ አርግዛ ብትመጣ ልጁን የማን ነው ብለ ማስመርመርም እያወክ እኮ ነው። ልጁ ኦልሬዲ ተረግዟል። እና ልጁ የማን ነው ብለ መጨቃጨቅ ነው እንጂ ልጁ ኦልሬዲ አንተ እንዳልሆነ በተፈጥሮ የተረጋገጠ ጉዳይ ነው። ይህ ማለት የኢትዮጵያ ጉዳይ በሶስት በአራት ሰዎች የተከየነው ወይም በአስር ሰዎች ልበል አሜሪካኖች በአሜሪካኖች እና በአሜሪካን እና በምዕራባውያን ኃይል ከነሱ ጋር አብሮ የነበረው ሻቢያ ነው። ሰው ይህንን ሲወስኑ ራሱ ሌንጮ ለታና መለስ ዜናዊ ናቸው የፈረሙት። ሌንጮ ለታ የኦነጉ መሪ ምክትል መሪ ነው። ማነው? መለስ ያው የቲፒልፍ መሪ ነው። እዚህ ውስጥ አማራ የለም። እንግዲህ ቅድም እንዳልኩ አሜሪካኖች ናቸው ይህን ነገር ያሳለጡት። ስለዚህ እነኚህ ሰዎች ወደድክም ጠላም በአሜሪካኖች ፉጨት ነው ሚደንሱት። ሰማይ ዝቅ ብል ምድር ከፍ ብትል ቲፒልፍ እና ኦነግ ሻቢያ አይጣሉ። ለምን ብትል፣ ስሪታቸው እንዳይጣሉ ወይም እንዳይፋት ሆኖ ነው የተቆራኙት። አንዱ ለሌላው ጥገኛ ነው። ለምሳሌ እንውሰድ ሻቢያ እንዳየነው አሁን ባለፈው እነሱ ወንድሞቻችን ናቸው እናንተ የመቃወም ሱስ አለባችሁ ሲሉን የነበሩ ምዕመናን ይኸው አንድ ላይ አንድ ሆነን መተናል ብሎ ራሳቸው ራሳቸው ጊዜ አረጋግጠዋል። ስለዚህ አሁን ሻቢያ እነኝን ወይም የአሜሪካው መንግስት በዛን ጊዜ የነበረው የመራውና የሻቢያ መንግስት ኢትዮጵያ ውስጥ የአማራን ሕዝብ ከኢኮኖሚ ከፖለቲካ፣ ከማህበራዊ እንትኖች ለማውጣት ሲፈልጉ ህዝቡን በቲፒኤልኤፍ እና በኦነግ ወይም ኦሮሙማ በሚለው የያዙት ማለት ኦሮሙማውን የኦህዴድ ኦፒዲዮ ኦህዴድ ኦፒዲዮን የፈጠረው ራሱ ሻቢያ ነው። በኦነግ በኩል ነው የፈጠራቸው። ስለዚህ ይሄ የያዙትን ፖለቲካ ለማስኬድ በፍጹም አይጣሉ። አሁን ጦርነት የሚሰብቁት አንድም የላኛዎቹ በዚሁ በመረጃ ደርሷቸዋል። ህዝቡ ደርሶታል እየሰማ ነው። ጉዳቸውን በተወሰኑ ቤተሰብ ነው ኢኮኖሚ ፖለቲካ የተያዘው። ከነሱ ውጭ ያለው ሰው ምንም የተረፈው ነገር የለም ከስደት ከውርደትና ኩላሊት ከመሸጥ እየሄዱ በሌላ ሀገር ከመዋረድ ምንም የገጠመው ነገር የለም። ያ የነሱ ችግር ነው፣ ግን አይተውታል ብለን እንገምታለን። ስለዚህ የኢትዮጵያዎቹም ትግርኛ ተናጋሪዎች ከዚህ ሰርክል ውጭ የሆኑት ከጥቅም ጥቅሙ ምንም ያልደረሳቸው ጥያቄ ማንሳት ጀምረዋል። ስለዚህ አብይ አህመድ አሊ እንደሚያውቀው እንደመጣበት የአማራን ሕዝብ እያጠፋ ነው። በድሮንም በታችም በእግርም በረሃብም በመድፈርም እያስወገደ ስለሆነ አሁን ይሄንን መንግስቱ እንደማይቀጥል ስላወቀ እነኚህ ሰዎች ተማክሮ እነሱ አንድ ናቸው። አንድ ላይ ነው አብሮ የሚሰሩት። ምክንያቱም እንዳልኩት አንድ ላይ እንዳይፋቱ አሜሪካ ቆልፎታል። አለቃቸው ባጀት ምልቅላቸው ይህን ሁሉ አጀንዳ የሚለቅላቸው ሎቢስቱ የአረብ ኢመሬትና የግብፁ እና አሜሪካኖች ናቸው አሁን እንመልከት የሱዳንን ጦርነት አይታችኋል ሱዳን አሁን በጣም ሂማኒቴር ካታስትሮፈ እየተዘገበ ነው በጣም የሰው ልጅ በረሃብ በጦርነት በጣም ብዙ ሲቪሊያንስ ዴይሊ ይታረዳሉ ይህንን ጦርነት ማን ነው ከኋላ ሆኖ የሚያሳልጠው ኢመሬት ነው አረብ ኢመሬት ነው ድንብ፣ በሉ አረብን መሬት ለምን እናረገ? የሱዳን ዘጠና ፐርሰንቱ ርስት የአረቦች ነው። የሚያርሱት እነሱ ናቸው። አረብ ሀገር የሚታረስ ፈታይል መሬት ያላቸው ዋን ፐርሰንት ነው። ሱዳን ግን ዘጠና ዘጠኝ ፐርሰንቱ መሬቱ የሚታረስ ምርታማ ነው። ስለዚህ ደግሞ ወርቅ አለ። ወርቁ ዱባይን የወርቅ ከተማ አሰኝቷታል። ወርቅ ይዘረፋል። በዚህ ምክንያት ምን ሆነ? ሲቪሊያንሱ ዝም ብሎ ሕፃናት ሴቶች፣ ደካሞች እየታረዱ ነው በዚሁ በሁለቱ ጀነራሎች ግጭት። ይህንኑ አሁን ወደ ኢትዮጵያ ማምጣት የፈለጉት እዚህ ውስጥ እዚህ ሰርግ ውስጥ አሁን ግብፅ አለችበት። አረቦቹ የኢትዮጵያን መሬት ይፈልጋሉ፣ የውሃ ፖለቲካም አለ። ትላንት መውጣ እንዳለው ኢቭን እንደው የትግርኛ ተናጋሪው እንደኛ ኔጋው ቢያልቅ ነጮቹ አረቦቹም በሉ ነጮቹ ወይም ተገዝተው ተቀጥረው፣ ትናንት እንደነገርናችሁ ከየት የት ነበረ? ኢመሬት ከኮሎምቢያ ገዝታ ሱዳን እንዳስገባቻቸው ሰማንያ የኮሎምቢያ ወታደሮች የሱዳንን ጥቁር ህዝብ እኛ ማለት ነው እንግዲህ አስቡት። ኢመሬት ሰማኒያ የኮሎምቢያ አራጆች ገዝታ ወደ ሱዳን ስታስገባ ያው የሱዳን ያለው መረጃ ድርጅት አውቆ አውሮፕላኑን አየር ላይ ነው ያነደደው። ይሄንን እንድታውቁ ነው የምነግራችሁ። ስለዚህ ይሄ የውክልና ጦርነት ነው። የውክልና ጦርነቱ ምን ይመስላል ከተባለ ሻቢያ ሚያጓራው እሱ በአቅም የለውም። አቅሙ የቀጠሩት ጌቶቹ ናቸው። የሻቢያ ለአረቦች ገረድ ነው፣ ለግብፅ ገረድ ነው። ግብፅናት ጠፍጥፋ በቡትሮስ ቡትሮስ ጋሊ ጴጥሮስ ጴጥሮስ ጋሎ በሚባል አለሌ የፈጠራቸው ይሄ ሰው ነው። ይሄ ሰው ማወቅ ከፈለጋችሁ ኮፕቲክ ኦርቶዶክስ ነው ሃይማኖቱ። ኦርቶዶክሶች እየሰማችሁን ነው፣ ግብጾች ምን ያህል የአማራን ሕዝብ እንዳደቀቁት። ቡትሮስ ቡትሮስ ጋሊ ራሱ የኦርቶዶክስ እምነት ተከታይ ነው። ስለዚህ እነኚህ ከኋላ ሁነው ነው ጦርነቱ የሚሰብቁት። ኢንፋክት ኦልሬዲ ዲሲ ተገናኝተው ስብሰባ ማናማ መለስ ዜናዊ እና ሌንጮለታ ተወያይተውበት 1983 ሁለቱ በአንቀጽ ሁለት ሐመር ውሃ ይህንን የብሔር ብሔረሰቦች መብት የሚለውን አሰብ ለጊዜው ለወቅቱ ተዘግቶ እንዲቆይ አብሮ የፈረሙት ነው። ጦርነት አስፈልጋቸውም። አሰብን መክፈት ከፈለጉ ይህንን ውል አፍርሰው አሰብን በሰላም ከፍተው የላኛውም እብድ ሰርቶ የሚበሉ ወጣቶች የሚሰደዱበትን የስራ እድል ቢያደርግላቸው የኛው እብዶች ደግሞ ይሄ በየሀገሩ በየአረብ ሀገሩ በበረሃው የሚንገበገበው ወጣት አገሩ ወደብ ኖሯት ኢንተርናሽናል የንግድ ኮሚኒኬሽን ተፈጥሮላት ሰርተን እንኖር ነበር። ያ አይደለም። አሁንም እንዳልኳችሁ ሱዳን ላይ የሚደረገው ነው ወደ ኢትዮጵያ እንዲመጣ የሚፈለገው ሱዳንን የሚያሾሩት አረብ ኤምሬቶች ናቸው። ሰው ከኋላ የውክልና ጦርነት አድርጎ ህዝብ እያለቀ ነው። ኢቨን ዩኒሴፍ ዩኤን ምንትስ የምትሉት የምግብ እጥረት በጣም አሰቃቂ ረሃብ፣ አሰቃቂ የሰው ልጅ ስቃይ በየጊዜው የአውሮፓ ሚዲያ ላይ ይመጣል። ወርቁ በገፍ እየወጣ ነው። ዱባይ ዛሬ ወርቅ ሲቲ ይሆናለች። ወርቁ የኛ የጥቁር አፍሪካውያን ነው። እነሱ ብልጦች ስለሆኑ በረሃውን አንድ አንድ ፐርሰንት የሚታረስ መሬት ያላቸው አትክልቱ ፍራፍሬውን ይቀልዱበታል። እኛ አይናችን አይቶ ማዕቀውን አትክልትና ፍራፍሬ እነሱ ኤክስፖርት እያደረጉ ነው። በምን በኩል አባይን ለሱዳን ገድበው ልብ በሉ። ይህ ደግሞ የህይወታቸው ምንጭ ነው። ስለዚህ ይሄ ዩናይትድ ኤምሬት ዩናይትድ አረብ ኤምሬቶች እዛ አካባቢ ስላሉ የአማራው ህዝብ ስለገገመ በእነሱ አባባል፣ ይቅርታ አማራው በቃኝ ስላለ አማራው ነውን። ይሄ ደግሞ የማንን ፖለቲካ ይመለከታል? የቢልጌትን ፕሮግራሞች ይመለከታል። አፍሪካ ውስጥ በየጊዜው ጦርነት እያስነሱ የሚፈሩትን የጥቁር ህዝብ መቀነስ ነው። ከበሽታ ክሬት ከሚያደርጓቸው ቫይረሶች ውጪ አደገኛውና እና ማነው ለእነሱ ጥሩ ወጪ ማይቀንሰው በሮሜኒያው ጥናታቸው በአንድ ቀን አስር አፍሪካዊ ለመግደል አንድ ዶላር እንኳን አይገልባቸውም። በራሳቸው ጥናት በኤች አይ ቪ አጥንተዋል። ጥናቱ አለ። ረዲ ሰው ይሄንን አድርገው የአማራን ህዝብ እንደለመዱት የደሃውን ልጅ ኢትዮጵያ ወደብ ሲባል ልቡ ስለሚመታ በባዶ እግሩ ፈንጂ ላይ ሊነዱት ነው እንጂ ውሉን እኮ የፈረሙት ሌንጮ ለታና መለስ ዜናዊ በኢሳያስ አፈወርቂ እና በአሜሪካን በምዕራባውያኖች ነው። እንዲዘጋረውት ነው ሰው። ስለዚህ ሰላምን ፈልጎ አይደለም፣ የራሳቸውን የውስጥ ውጥረት ለመቀነስ አቴንሽን ወደ ሌላ እንዲዞር ለማድረግ። ምክንያቱም መንግስት ስለሆኑ ያ የተቀመጡበት ዙፋን እድሜው እንዲረዝም ህዝብን ማባለት አለባቸው። ህዝቡማ ባይባላ፣ ህዝብን በዚህ ዓለም ላይ ያሸነፈ አንድም አካል የለም። ህዝብ መቼም ቢሆን አሸናፊ ነው። ህዝቦች ስላልተስማማን ነው በድህነት የምንዋዥቀው። ገንዘባችንን ለጠገቡ አሜሪካኖች እየከፈል ለማኝ እየተባል የምንሰደበው እኛ ማንበላውን አትክልት አረቦች እየበሉ ከኛው መሬት በቅሎ ሄደውን እኛ ረሃብተኞች አይታችሁ ታውቃላችሁ እየተባል በውጭ ዓለም የምንዋረደው እንደዚህ አይነት ብሽቅ የሆነ ፖለቲካ ስለሚሰራብን ነው። የእኛም ሰው በብዛት አልተማረም። የተማሩት ጥቂቶች ናቸው። እነሱም ሆዳም ናቸው። በሚያሳዝን ሁኔታ ስልንያውን ይህንን የኢትዮጵያን ብቻ ሳይሆን አፍሪካን እንዳለ ነው የአፍሪካዩን